ዕብራውያን ምዕራፍ ሁለት ስለዚህ ከሰማነው ለቀን እንዳንሄድ ለሰማነው ነገር አብልጠን ልንጠነቀቅ ይገባናል ምክንያቱም በመላእክት በኩል የተነገረው ቃል ጽኑ ከሆነና ማንኛውም መተላለፍና አለመታዘዝ ተገቢውን ቅጣት ከተቀበለ እኛስ እንዲህ ያለውን ታላቅ ድነት ቸል ብንል እንዴት ልናመልጥ እንችላለን ይህ ድነት በመጀመሪያ በጌታ ተነገረ ከእርሱ የሰሙትም ለእኛ አረጋገጡልን። እግዚአብሔርም በምልክት በድንቅና በልዩ ልዩ ታምራት፣ እንዲሁም እንደ ፈቃዱ በታደሉት የመንፈስ ቅዱስ ስጦታዎች ስለዚሁ ነገር መስክሯል። ይህን የምንናገርለትን መጪውን ዓለም ለመላእክት አላስገዛም። ነገር ግን አንዱ በሌላ ስፍራ እንዲህ ብሎ መስክሯል፣ ታስታውሰው ዘንድ ሰው ምንድን ነው ታስብለትስ ዘንድ የሰው ልጅ ምንድን ነው ከመላእክት ጥቂት አሳነስከው የክብርና የምስጋና ዘውድ ጫንህለት ሁሉንም ከእግሮቹ በታች አስገዛህለት እግዚአብሔር ሁሉን ከበታችሁ ሲያስገዛለት ያላስገዛለት ምንም ነገር የለም ይሁን እንጂ በአሁኑ ጊዜ ሁሉም ነገር ተገዝቶለት አናይም ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ጥቂት እንዲያንስ ተደርጎ የነበረው ኢየሱስ የሞትን መከራ በመቀበሉ አሁን የክብርና የምስጋና ዘውድ ተጭኖለት እናየዋለን። ሁሉ ነገር በእርሱና ለእርሱ የሚኖር እግዚአብሔር ብዙ ልጆችን ወደ ክብር ለማምጣት የድነታቸውን መሥራች በመከራ ፍጹም ሊያደርገው የተገባ ነበር። ሰዎችን የሚቀድሰውና የሚቀድሱት ሰዎች ከአንድ ቤተሰብ ናቸው። ስለዚህ ኢየሱስ ወንድሞች ብሎ ሊጠራቸው አያፍርም። እንዲህም ይላል፣ ስምህን ለወንድሞቼ እነግራቸዋለሁ፣ በጉባኤም መካከል ምስጋናህን እዘምራለሁ። እንዲሁም እኔ በእርሱ እታመናለሁ። ደግሞም እንዲህ ይላል፣ እነሆ እኔና እግዚአብሔር የሰጠኝ ልጆች። ልጆቹ በሥጋና በደም እንደሚካፈሉ እርሱ ራሱ ደግሞ ያንኑ ተካፈለ። ይኸውም በሞት ላይ ኀይል ያለውን ዲያብሎስን በሞቱ ኀይል እንዲደመስስ ነው፤ እንዲሁም በሕይወት ዘመናቸው ሁሉ በሞት ፍርሃት ባርነት የታሰሩትን ነጻ እንዲያወጣ ነው። እርሱ የመጣው መላእክትን ለመርዳት ሳይሆን የአብርሃምን ዘር ለመርዳት እንደሆነ ግልጽ ነው። ስለዚህ በሁሉም ነገር ወንድሞቹን መምሰል ተገባው። ይህንም ያደረገው መሐሪና ታማኝ ሊቀ ካህናት ሆኖ እግዚአብሔርን ለማገልገልና ለሕዝቡ የኀጢአትን ስርየት ለማስገኘት ነው። እርሱ ራሱ በተፈተነ ጊዜ መከራን ስለተቀበለ ተቀበለ የሚፈተኑትን ሊረዳቸው ይችላልና። ዕብራውያን ሁለት ሁለት አንድ ለሰማነው ነገር ትኩረት መስጠት ያለብን ለምንድን ነው? ከእግዚአብሔር ቃል ብንራቅ ምን ሊፈጠር ይችላል? መንፈሳዊ ቸልተኝነት የሚያስከትለው መዘዝ ምንድን ነው? ይህ ጥቅስ በእምነት ላይ ጠንካራ መሠረት እንዲኖረን የሚያበረታታ እንዴት ነው? ዕብራውያን 2:2 በመላእክት የተነገረው መልእክት ምንን ያመለክታል? እያንዳንዱ ጥሰትና አለመታዘዝ ለምን ተቀጡ? በዚህ ጥቅስ ላይ የእግዚአብሔር ፍትህ የሚታየው እንዴት ነው? ይህ ስለ አምላክ ቃል ክብደት ምን ያስተምራል? ዕብራውያን ሁለት ሶስት መዳንን ችላ ማለት ይህን ያህል አሳሳቢ ጉዳይ የሆነው ለምንድን ነው? ይህ ታላቅ ድነት በመጀመሪያ የታወጀው እንዴት ነው? የመዳንን መልእክት ማን አረጋገጠልን? የዓይን እማኞች የአምላክን ቃል በማጽደቅ ረገድ ምን ሚና ይጫወታሉ? ዕብራውያን ሁለት አራት እግዚአብሔር መልእክቱን እንዴት ይመሰክራል? ምልክቶች፣ ድንቆችና ተአምራት ምን ጥቅም ላይ ይውላሉ? የመንፈሳዊ ስጦታዎች ዓላማ ምንድን ነው? እግዚአብሔር ስጦታዎችን እንደ ፈቃዱ ለምን ያከፋፍላል? ዕብራውያን 2:5 ደራሲው በዚህ ጥቅስ ውስጥ የሚያመለክተው የትኛውን ዓለም ነው? ለመጭው ዓለም የማይመራው ማን ነው? ይህስ አሁን ካሉት የዓለም ገዥዎች ጋር የሚለየው እንዴት ነው? ይህ ስለ እግዚአብሔር የወደፊት እቅድ ምን ይጠቁማል? ዕብራውያን 2:ስድስት እግዚአብሔር የሚያስብለት ሰው ምንድር ነው? እግዚአብሔር ለሰው ልጆች ለምን ያስባል? ይህ ጥቅስ በመጀመሪያ የመጣው ከየት ነው? ይህ ጥቅስ የእግዚአብሔርን ትሕትና የሚያጎላው እንዴት ነው? ዕብራውያን 2፡7 ከመላእክት ትንሽ ዝቅ ያለ ማለት ምን ማለት ነው? እግዚአብሔር ሰውን ለምን በክብርና በክብር ዘውድ ሰጠው? ይህ ስለ ሰው ክብር ምን ይላል? በዚህ ጥቅስ በኩል ስልጣን እንዴት ይታያል? ዕብራውያን ሁለት ስምንት ሁሉም ነገር በሰው እግር ስር መሆን ማለት ምን ማለት ነው? ለምን አሁን ሁሉንም ነገር በቁጥጥር ስር አናይም? ይህ ከኢየሱስ የወደፊት አገዛዝ ጋር ምን ግንኙነት አለው? ይህ ጥቅስ ስለ እግዚአብሔር ጊዜ ምን ያሳያል? ዕብራውያን ሁለት ዘጠኝ ኢየሱስ ከመላእክት ዝቅ የተደረገበት ምክንያት ምንድን ነው? ኢየሱስ ለሰው ሁሉ ሞትን የቀመሰው እንዴት ነው? በእግዚአብሔር ቸርነት ምን ይለናል? ኢየሱስ የክብርና የክብር ዘውድ የተቀዳጀው እንዴት ነው? ዕብራውያን ሁለት ከ10 ብዙ ልጆችን ወደ ክብር ማምጣት ምን ማለት ነው? የኢየሱስ መከራ ለምን አስፈለገ? የመዳናቸው ደራሲ ማን ነው? ኢየሱስ በመከራ ፍጹም እየሆነ ያለው እንዴት ነው? ዕብራውያን ሁለት ከ11 ሰዎችን የሚቀድስ ማን ነው? ኢየሱስ እኛን ወንድሞችና እህቶች ብሎ ለመጥራት ያላፈረው ለምንድን ነው? ይህ የአማኞችን እና የክርስቶስን አንድነት የሚያሳየው እንዴት ነው? ይህ ስለ መንፈሳዊ ቤተሰብ ምን ያስተምራል? ዕብራውያን 2:12 ኢየሱስ የአምላክን ስም ማወጁ ምን ትርጉም አለው? ኢየሱስ በአማኞች መካከል እግዚአብሔርን የሚያወድሰው ሰው እንዴት ነው? ይህ ጥቅስ በብሉይ ኪዳን የት ይገኛል? ይህ በማህበረሰብ ውስጥ ስላለው አምልኮ ምን ይላል? ዕብራውያን ሁለት ከ13 ኢየሱስ በእግዚአብሔር መታመን ሲባል ምን ማለት ነው? እግዚአብሔር ለኢየሱስ የሰጣቸው ልጆች እነማን ናቸው? ይህ ከኢሳይያስ ትንቢት ጋር ምን ግንኙነት አለው? ኢየሱስ እንደ መሪና ወንድማችን የተገለጸው እንዴት ነው? ዕብራውያን ሁለት ከ14 ኢየሱስ በሰውነታችን ውስጥ ለምን ተካፈለ? ኢየሱስ የሞትን ኃይል ያጠፋው እንዴት ነው? ከኢየሱስ ድል በፊት የሞት ኃይል የነበረው ማን ነው? ይህ ለሰይጣን ሥልጣን ምን ማለት ነው? ዕብራውያን ሁለት ከሩብ ሰዎች ሞትን በመፍራት በባርነት የሚያዙት እንዴት ነው? ኢየሱስ ምን ዓይነት ነጻነት ሰጥቷል? ፍርሃት እንዲህ ያለ ጠንካራ የባርነት ዓይነት የሆነው ለምንድን ነው? ይህ ጥቅስ ስለ ተስፋችን እንዴት ይናገራል? ዕብራውያን 2:16 በዚህ ጥቅስ መሠረት ኢየሱስ የሚረዳው ማንን ነው የአብርሃም ዘሮች እንጂ መላእክት ለምን አይደሉም? ኢየሱስን ከአብርሃም ጋር የማገናኘት አስፈላጊነት ምንድን ነው? ይህ እግዚአብሔር ለሰው ልጆች ያለውን ትኩረት የሚያሳየው እንዴት ነው? ዕብራውያን 2:17 ኢየሱስ በሁሉም መንገድ እንደኛ መሆን ለምን አስፈለገው? መሃሪ እና ታማኝ ሊቀ ካህናት መሆን ማለት ምን ማለት ነው? ኢየሱስ ለኃጢአትታችን ማስተሰሪያ የሰራው እንዴት ነው? ይህ ስለ ኢየሱስ የክህነት ሚና ምን ይላል? ዕብራውያን 2:18 የኢየሱስ መከራ በትግላችን የሚረዳን እንዴት ነው? ለተፈተኑ ምን አይነት እርዳታ ይሰጣል? ኢየሱስ ፈተና ማለፉ አስፈላጊ የሆነው ለምንድን ነው? ኢየሱስ መከራ የደረሰባቸውን ለመርዳት ብቁ የሆነው እንዴት ነው?